ፊልም ሳይሰራ ኢትዮጵያ ሁለት ሺህ ዓመት ቆይታለች፣ እና ወደፊትም ልትቀጥል ትችላለች። ምንድን ነው የሚል አይነት አቋም ያላቸው ሰዎች ናቸው። ሳከብረሁ ጊዜ ሁን ስራ ብላት ኤ ሮ፣ እኔ ደግሞ ጥሩ የኑሮ ጓደኛን ደመሆን ቃል እገባለሁ። እኔ ደንግጬ ባለቤቷ ደስ አይለውም። ስለዚህ የሰጠሁት ቦታ የሰጠሁት ቦታ እባክዎ ይቀመጡ ስላቸው፣ ይሄ ፊልም አይደለም። እንዴት ተሳሳሙ ካላልከን ዘልዬ አልስማት። ምን አለበት እሷ አጠገብ ብታስቀምጠኝ። ጥር 16 ቀን 1981 ማምሻውን በጀርመን ካልቸራል ኢንስቲትዩት ተከፍቶ በመታየት ላይ ስላለው የፎቶግራፍ ኤግዚቢሽን አንዳንድ ነገሮችን ለማለት ፈልገን ነው። እውቁ ደራሲ ጸጋዬ ገብረ መድኅን ካሜራዊ አይንህ ያልታየ ያያል ያልታየ ያሳያል፣ ቴክኒካዊ እይታ ህይወት አምጦ በአዲስ ይወልዳል። ርትው እድንግላዊ አይን ነውና እሰየው አቆየው ብዙ ስታይልህን በበለጠ አበልጽገው የሚል አስተያየት የሰጧቸው